ነገራችን ላይ ማለት ነው ሩታዬ፣ የሩታ እንደዚህ መሆን በጣም ነው የሚያስገርመው፣ ማለት ነው ከልቧ አልነበረም፣ እሱን ለማስተማር ነበር ይህን ሁሉ መንገድ ሄደችው፣ ይህን ሁሉ ርቀት ሄደችው፣ ማለት ነው። እና አብርሽና ሩታ ይታረቃሉ ብዬ ተስፋ አደርጋለሁ። ዛሬ ያው ቤቱ ነው፣ ነገራቸውን፣ ችግራቸውን እንደሚፈቱ ተስፋ አደርጋለሁ ማለት ነው። እና ታርቃችሁ ኑ፣ እኛ ታርቃችሁ ስትመጡ ነው ደስ የሚለን። ተለያይታችሁ እንድትመጡ የሚፈልግ ብዙ አለ፣ ግን እኛ ደግሞ ታርቃችሁ እንድትመጡ የምንፈልግ ደግሞ ብዙ አለን ማለት ነው። አሰላም አሌኩም፣ ራመቱ ላይ በረካቱ፣ ውድና የተከበራችሁ የእኔ ቤተሰብ ሰዎች ላይክ እያደረጋችሁኝ አይደለም። ላይክ አደርጉኝ ማለት ነው ውዶቼ። እና ትላንትና ሩታ እንዴት እንዴት እንደሆነች አይታችኋል። ከትላንት ወዲያም እንደዛው በጣም ነው የምትወደው አበርሽን። እሱም ግን ይወዳታል። ያኒ የሰው ልጅ እኮ አንዳንድ ጊዜ አለ አይደለም የሆነ ጊዜ ይሳሳታል። በቃ ግን ከዛ ስህተቶ ያን ስህተት አልደገመውም። እሷ ደግሞ ሌላ ስህተት እየሰራች ነበረ እና በቃ አሁን ከጎናችሁ ያለውን ሰው አውጥታችሁ ነገርም ፈታችሁ አብራችሁኑ ዶክተሩም እንዳላችሁ ማለት ነው። ከጭንቀትም የሚመጣ ነገር ነው። ግን ጭንቀት ራስን ያስታል። እንዲህ በነገኔ ስለማላቀው እና ከጭንቀትም ምናምን ነው ብሏል ዶክተሩ ማለት ነው። ስለዚህ ሮታ ያው መቼም እንደዚህ ሆኖ ጥላሽ ትሄጃለች ብዬ አላስብም። ምክንያቱም ባልሽታሞ የልጅ ሻባት ነው ወደፊት የልጅ ሻባት ነው እና ጥላሽ ትሄጃለች ብዬ አላስብም። አሁን ሰላም ፈጥራችሁ አንድ ላይ ትሆናላችሁ ብዬ ነው ማስበው ማለት ነው። ይበቃችኋል። ብዙ መንገድ ሄዳችኋል፣ ብዙ ርቀት ሄዳችኋል እና በቃችሁ። በቃ ማለት ፈጣሪ ወይ ይህን ነገር ያመጣው ሊያስተምራችሁ ይሆናል ከስህተታችሁ እንድትማሩበትም ሊሆን ይችላል ማለት ነው። ስለዚህ ሌላ ነገር ውስጥ ሳትገቡ ራሳ ወደ ራሳችሁ ብትመለሱ በአይነኝ ኔ ማለት ነው እና ብዙ እናንተን የሚወዳችሁ ሰው አለ። ብዙ የሚጨነቅ ሰው አለ። ትናንትና ከትላንት ወዲያ በጣም የተጨነቁ ልጆች አሉ። ከትላንት ወዲያ ያለቀሱ ልጆች አሉ። ብዙ ነገር ብቻ ለእናንተ ብለው ብዙ ነገር እየሆኑ ያሉ ልጆች አሉ። ለሚወዳችሁ ሰው ደግሞ እናንተ አስቡ ማለት ነው። ወደ ራሳችሁ ተመለሱ። ማላችሁ ላይ ያሉትን ሰዎች አስወጧቸው፣ በቃ ማለት ገለል አድርጓቸው ለምን አያስፈልጉም። ሶስተኛ ወገን በትዳር ማል ውስጥ አያስፈልግም ማለት ነው። ትዳራችሁን ዕቃ ዕቃ ጨዋታ አታድርጉት ማለት ነው። እና ወደ ራሳችሁ ተመልሳችሁ እንደምትመጡ ተስፋ አለን ሁላችንም። ያው ወደ ራሳችሁ ተመለሱን የሚለው ነገር ማለት ነው። እና ቤተሰብ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ የኔ ምርጦች።